ሰላም ሰላም የኔ ወርቆች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ፓርት ቱ ቪዲዮ ነው ይሄ። ፓርት ዋን በኦፍራ ሲኒማ ተለቋል። ኦፍራ ምንድን ነው ወቅ? በመንኛ ነው የመጽሐፍ ቅዱስ ቃልስለናቸው እንዴት ናቸው? እስኪ በደምብ ሰላም በላቸው መጀመሪያ ሰላም ሰላም የኒወርቆ ሻሎም ወገንታት እንዴት ናቸው? ሁሉ ፒስ ሁሉ ሀያ ሻሎማችሁ ይብዛ። ፓርት ሆኖ እንግዲህ ብያቸለው የምትወደው ተዋኔ ከወንድም ከሴትም ከኛ ገር ነው ከኛ ገር ከውጭ ብቻ ከነቀቀ ከኛ ሀገርም ተነግረኛል። ከውጭ ብዙ አሉ። ማደንቃቸው ግን በሞዴድ ደረጃ ከሆነ ታይገር ሸሮፍን በጣም ነው። አንድ አክተር ነው። በጣም ነው ሞዱ ማለት በብዙ ነገሩ። ፐርሰናል ትሬነር ነው። በጣም ጎበዝ ማርሻል አርቲስት ነው። ዳንሰር ነው። እግር ኳስ ተጫዋች ነው። አክተር ነው። ቮካሊስት ነው። በቃ ማለት በጣም ብዙ ነገር ነው፣ ፓኬጅ ነው ብቻ ነው። እና በጣም ነው ነገር። በነገራችን ላይ የሆነ ግቢ እያለሁ ፒሲ ላይ ከኔ እሱ ፎቶ ይበዛ እና የሆነ ጊዜ ሞተ ተብሎ ምናምን የውሸት ዜና ተሰርቶ ዶርም ስገባ ምናምን የምር ነው ያረዱኝ። የምር ፋዘርጋው እደውያለሁ ሞተ በጣም በጣም ተረጋጋ ፈዝግን ደስ ይላል።

ሰላም ሰላም ሰላም። ከሴት ማያ ማለት ነው። ዛራ ላይ የሰራችሁ ግን ዛራ ላይ አይደለም። ከሀገር ውስጥ ከሴት መስከረም፣ ከወንድስ

ካሉ ነገሮች ሁሉ ውድ ነው። ይሄ ነገር ውድ ነው። ይሄ ውድ ነው። እንዳት ምን አለን አለ ካላልኩ ስልካችን ነው። ስልኬ የፈረንጅ ላን በጊዜ ሌላ ማለት ከገንዘብ የሚበልጠውን ካልሽኝ፣ ደግሞ እግዚአብሔር ለእኔ የሰጠኝ ነገሮች ናቸው። ማለት በቃ ጤናዬ በዚህ ምድር ላይ እንድኖር የፈቀደልኝ ነገር፣ ምክንያቱም እርሱም ነው ማንም እንዲወስድብኝ የማይችለው እንዲነኩብኝ የማንፈልገው ። ምክንያቱም እሱን ሰው መንካት በቻለ ከፓርላይበን ላይ ደርሻለሁ ማለት ነው።

ይሄ ከሶፍ ማይታ የሚያጣላ ጥያቄ። ቅድም ከትርጉም እኔ፣ ስጦታ ማለት ብዙ ናቸው። እኔ ስጦታ ለስጦታ ክብራለች ማለት የተጣላሁት ሰው እንኳን ቢሆን ስጦታ መጣል አልፈልግም፣ ማስቀመጥ ነው በሰዓቱ እኮ ልክ ነበር አይደል ከዛ ሰው ይጋብትታይ ነገሮች ሆን ቢያደርጉ ግን በሰዓቱ ልክ ነበር ያ ስጦታ ጀስት ያ ሰው ስለሚገባሽ ነው የሰጠሽ ሰው የሆነ ነገር ሀፕን ሲያደርግ ከሰውየው በስተደረግ ኛ ስጦታ መታል ልክ ነው ያሰው ለስጦታ ክብር አለ ስጦታ ትንሽ ይሉ ግን ደግሞ ከትርጉም አንፃር ካልሽኝ በጣም ወዶ ለምርቃቴ የተሰጡኝ ስላለናቸዋል እሱ ለእኔ በተለይ የመብርሃን ስዕል አድኖ በጣም ነው የምወደው። ልጆቼ የሰጡ ነበረ ማስተምራቸው ልጆቼ ነው የምላቸው። ገና በዚህ እድሜ ታላላቆች ናቸው ግን ልጆቼ ነው የምላቸው ማስተምራቸው ልጆች ነበረ ትያትርና እነሱ የሰጡ ግን ስጦታ ሲባል ያው እንዳልኩ አላበላልጥም ግን ሞር ደግሞ ደስ የሚለኝ ሰው ሲሰጠ፣ ደስ የሚለኝ ምንድነው ካልሽኝ ከሰክሰሴ ጋር የሚገኝ ስጦታ ሲሆን ደስ ይለኛል። ከሙያዬ ጀስት አሁን ለምሳሌ አሁን የእኔ ሰክሰስ በሙያዬ ዙሪያ ያለ እኔ የተፈጠርኩት ለዛ ነው ብዬ ስለማምን ስለዚህ እዛ ዙሪያ ላይ ያሉ ግፍቶች በጣም ደስ ይለኛል። ሰክሰሴ ጋር የሚያደርሰኝ እንደት ሲሆን የበለጠ በጣም ደስ ይለኛል። ከጥርጉም አንጻር ግን

ብዙ አሉ ግን ሁለት ሰዎች ላንሳለች በምክንያት የመጀመሪያው ወጋየሁ ንጋቱ ደግሞ ቢፈጠር ብዬ የማስበው ሰው ወጋየሁ ንጋቱ ተወጋየሁ ንጋቱ የመድረኩ ጌታ የሚባል ሰው ነው ወጋየሁ ንጋቱ ማለት የመድረክ ጌታ ያስባለው ብዙ ነገር ነው የፐርፎርማንስ አቅም ነው የትወና ችሎታው ኮሚትመንቱ ለሙያው ያለው ክብር ራሱን ለሙያ አሳልፎ የሰጠበት ጥግ ደግሞ ቢፈጠር ብዬ እንዳስበ ያደርገኛል፣ ወጋየሁ ንጋቱ። ምክንያቱም ብዙ ነገር ይወራል ስለ ወጋየሁ ንጋቱ። በጣም ብዙ የሙያ ባልደረቦቹ፣ ያስተማራቸው ሰዎች፣ ቤተሰቦቹ፣ ምናምን ስለሱ ሲያወሩ የእውነት እንደዚህ አይነት ሰው ነበር ምናምን ያለ በቃ ማለት ራሱን ለአርት የሰጠ ሰው፣ በጣም ኮሚትድ የሆነ ሰው ነው ብሔራዊ ቲያትር ለመስራት ሲሄድ የወጋየው መስኮት የምትባል ቦታ አለች። ቁጭ ብሎ የሚመሰጥባት ከሁለት ሰዓት በፊት ምናምን ሜካፑን ምን ጨርሶ ከራሱ ከሚሆንባት ከካራክተሩ ጋር በጣም ኮሚትድ ነው። ለስራው ካራክተር ፍሌቨሮችን ዳይሬክተር እስኪሰጠው አይጠብቅ። ራሱ ካራክተሩን አናላይዝ አድርጎ ካራክተር ፍሌቨር ራሱ የሚፈጥር አክተር ነው። በጣም ኮሚትድ ነው ስራው ላይ ምናምን በቃ ጀግና የሚባል ሰው የሆነ ጊዜ እንደሁም ይህንንም ባይዘ ዋበን ይነገረኝ ይህን ስቶሪ እና ብላ የሚደረግ ነበር። እሱ ብዙ ጊዜ ሜን ካራክተር ስለሚጫወት ነው እንጂ ጎበዙን አደለም ምናምን ሲባል የቬኑሱ ነጋዴ የሚለው ቲያትር ላይ መርቸንት ኦፍ ቬኑስ ምናምን እዛ ቲያትር ላይ የሲራራ ነጋዴ የሚባል የሆነ ማይነር ካራክተር አለ። ያ ያንን ሮል ተጫውቶ ማይነር የምትባለውን ከቲያትሩ ላይ ማይነር ትንሿን ሮል ወስዶ ተጫውቶ ለትልቅ የአፍሪካ የትወና ውድድር የታጭበት ጊዜ ነበር እና በቃ ይሄ ነው መሰጠት። ለሆነ ነገር ስትሰጪ የግድ አንችን የሚያገዝፍሽ የሚያጎላሽ ነገር እስኪመጣ ጠብቂ። በትንሹ ነገርም ትጎያለሽ፣ መጉላት ትቻለሽ። የአንቺ ሲሆን ያቦታ እና ጋየሆን ጋቱ በትክክል መድረክ የእሱ ቦታ ነበር እና ክብር የሚገባው ሰው ነው። ወጋየሁን ካትፉና ደበበ እሸቱ ነው በጣም የምወደው ሁለቱ ናቸው። ሁለተኛው ሰው ያልኩሽ ግን ማነው ክብር ዶክተር አርቲስት ለመንገሰሰ አንደኛ ተላለብ እየጠበኩት እሱን ነበር። እና ብዙ ጊዜ ከእሷ ጋር ሙዚቃ ስትሰማ ምናምን አይገባትም ቴስቴ እና የጋሽ ጥለይም ዘፈን እየሰማው እንትን ሰይ ማለት አሁን ሰው ነው ግን እላለሁ ምናምን፣ አንዳንዴ ስሜት ይሆናሉ እና የሆነ እኔ እንጃ ሙዚቃን እንደሱ የተራቀቀበት ሰው የለም። ሙዚቃን እንደሱ የፈተፈተው ሰው የለም። በቃ ስፓይናል ኮርዱን ያገኘው ሰውን የሙዚቃን እና በጣም ሙዚቃል ሙዚቃ ሲባል ብዙ ነገር ነው። ሰፊ ካታጎሪ ነው ሙዚቃ። ቮካል አንድ ኤለመንት ነው። ሙዚቃ ባህር ውስጥ ቮካል አንድ እንትን ነው፣ አንድ ኤለመንት ነው። እሱ ቮካሊስት ነው። እንደ ቮካል ስናወራ ቮካሊስት በድምጽ የሚታማ ሰው አይደለም። በጣም ሬንጁ ሰፊ ነው፣ ቅላፄ ያለው ምናምን ኤቭሪቲንግ አለው። በቃ እሱ ድምፅ ውስጥ ቅኝት አለ። በቃ በተፈጥሮ እንደ መሳሪያ የተቃኘ ድምፅ ያለው ሰው ነው። ሁለተኛ ነገር ደግሞ ሚዚካል ኢንስትሩመንት ምናምን ዜማ ምናምን ነገሮችን በደንብ ጠንቅቆ የሚያቅሰው እንዴት ዳይናሚክስ እንዴት መስራት እንዳለበት የዜማ ከርቦች ምናምን ኤቭሪቲንግ ጠንቅቆ የሚያቅሰው ክቡር ዶክተር አርቲስት ለሆን ሰብስ እና

ሙዚቃዎች በጣም ደስ ይላል። ስለሆኑ ነገሮች ምን ያስደስታል? ምንድን ነው የሚያስደስተኝ? ከባድ ጥያቄ። ምንድነው ያስደስተ እኔ እንጃ። እኔ በነገራችን ላይ ኢንቴንሽናል ምንድን ነው የሚያስደስተኝ ብዬ እንትን ብዬ አላቅ። ለራሴ ይሄ ነው የሚያስደስተ ብዬ ነገር አላቅም፣ ግን የሆኑ ነገሮች ሲያስደስቱኝ አውቀዋለሁ ያስደስተኝ ነው ማቆ የሚያስደስተኝ በሆነ ነገር ሰው የሚያስደስተው የመስለው ነገር አንዳንዴ በጣም ያስደስተኛል። በትንሽ ነገር በጣም እደሰታለሁ እና እሱ ነገር ነው ያስደስተኝ። እሺ፣ ቤተሰቦቼን ለበዓል ፕሮግራም በአንታትዩ አቅርባቸው ነበረ። እስቲ ስለራሱ ትንሽ በል፣ ቤተሰቦች እንዳያቸዋቸው። ቤተሰቦች በነገራችን ላይ በጣም ነው የምወዳቸው፣ ይህን ያውቃሉ በጣም እንወዳቸው ስል እኔ የእንትን አይነት ሰው አይደለሁም፣ ስሜቴ መግለጽ የምችል ሰው አይደለሁም። ማለት እንደዚህ አባቴ ጋር ደውዬ እናቴ ጋር ደውዬ እናቴ ወድሻለሁ፣ አባቴ ወዳለሁ ምናምን ማለት ምድ ል ግን በቃ ውስጤ ያለ ፊሊንግ ገባሽ። ስሜቴ መግለጽ ብዙ አልችልም። ና ወድሻለሁ፣ ወዳለሁ፣ እናፍቀኛል፣ እናፍቀሽኛል የምል አይነት ሰው አይደለሁም በተፈጥሮ ግን፣ ደግሞ ሲሰማኝ ያውቀዋለሁ። ምክንያቱም ቤተሰቦቼ እኔም በጣም ነው የሚረድ ቅድም ያልኩሽ ነገር የሆነ ሰው ምርጫ ምናምን ስትኝ እኔ ሊያቀኝ ይገባል ሊረዳኝ ይገባል ብዬሽ ነበር። እና ቤተሰቦቼ ይረዱኛል ብዬ አስባለሁ። የሆነ ነገር ማለት አንዳንዴ ይገርመኛል። እናቴ ትደውላለች ማይግሬን ምናምን ሲያልመኝ ትደውልና ምናምን የሆነ ነገር ደህና ነህ ራስን አላመመ ምናምን ሁሉ ትለኛለች ቀድሞ ይታወቃታል ምናምን እና በቃ ይረዱኛል እስፔሻሊ፣ ሙያዬ ላይ በጣም ይረዱኛል። ስራዎችን ተከታተለው ያሉ ሰፖርት ያደረጉኛል። ለምን እንደዚህ አትሰራም? ለምን እንደዚህ አታደርግም? በቃ ማለት በሀሳብን በቻሉት አቅም ከኔ ጋ ናቸው። ግቢ ራሱ ዲፓርትመንት ስመርጥ አልተቃወሙኝም። ስለሻሁን ብዙ ጊዜ ፋሚሊ የሚጠብቀው ነገር አለ፣ ኤክስፔክት የሚያደርገው ነገር እንደዚህ ተምሮ ምናምን ጥሩ ውጤት ይዞ ምናምን መውጣት። በአርት አይመስላቸውም። አርት ብዙ ሰው እንትን አይልም እንደ ሙያ እንደ ትምህርት መቅጠር ይከብደዋል። ለኛ ሶሳይቲ እና የሆነ ፈርዘር የሆነ ነገር ጎን ለጎን የሚደረግ ነገር እንጂ አሴ ፕሮፌሽን ተምረሹ ተመረቀሹ መትሰሪበት ምናምን አይመስለ። ብዙ ሰው በቃ ሜዲሲን እንዲባል ወይ ኤች ኦ ነርሲንግ ምናምን ከጤና ጋ የተገናኝ ኢንጂነሪንግ ምናምን። ቤተሰብ ልጁ አይዞሽ ሊቀጥ ነረሰው እንደዛ ነው ኤክስፔክት የሚያደርገው ፋሚሊ እና አርት ምናም ሲባል፣ እንደዚህ ያለኝ ሰው አለ። አርት ነው የማራስህ ትምህርት አይሻልህም ነበር ያለኝ ሰው እና እንደዚ አይነት አንደርስታንዲንግ ያለበት እንትን ውስጥ ፋሚሊዎቼ በጣም ይረዱኝ ነበር። በቃ ይሻላል፣ እሱ የሚመረጥከው ሰፖርት ያለሚ ነበረ። ይረዱኛል፣ ይወዱኛል። በእርግጠኛነት መናገር ይችላል። እና በጣም ላለ ያሉ አይተሻቸዋል። በጣም ላለ ያሉ ናቸው። አያስጨንቁ ፈታ ናቸው ምናምን። ቤት ውስጥ አንዳንዴ ቁጭ ብለን ስናወራ ስናዝር ምናምን እኔ እንደም ታላቅ ፈታ ላይ ያሉ ሰዎች ናቸው። ተጫዋች ናቸው። ቀለል በቃ ላይፍን ቀለል አድርገው የሚኖሩ ሰዎች ናቸው።

ደካማና ጠንካራ ጎንህን እ ለምን እንደዛ እንደርጉ እነግርሀለሁ እ ጠንካራ እና ደካማ ጎንህን ንገረኝ። ደካማ ጎን ደካማ ጎን ንገለሰው ደካማ ነገር እኔ ሲጀመር ደካማ ጎንህን ሲባል ሜ ቢ ከዚህ በፊት ብዬ አውቃለሁ። ሌላ ቪዲዮ ላይ ደካማ ጎን ከተባለ እኔ ማለት ያንን እንደ ደካማ ጎን ማሰብ አልፈልግም፣ ግን ከተባለ ብዙ ሰው ብሎኝ ስለሚያውቅ ከተባለ ጀስት ይሄ እምቢ ማለት የሚከብደኝ ነገር ምናምን፣ ብዙ ጊዜ ሰው እንደዛ ይለኛል። እንደ ደካማ ጎን የሚታይ ነገር እና ብዙ ሰው ይመክረኛል እምቢ ልመድ ኖበል በቃ ይዱን ታያጥቃ ምናምን ብዙ ሰው ይለኛል። ያንን እንደ ደካማ ጎን የሚታይ ከሆነ እንግዲህ እሱ ነው።

ዝም ብለህ የሆነ ስተት ሲሳሳቱ ታውቀዋለህ፣ እንደዛ እንደማይሰራ ምናምን ታውቀዋለህ። እንኳን አንተ አራት ዓመት ምናምን ተምረህ እኛ ስድስት ወር ተምረህ ነው የሆነ ስተት ሲሰራ እነስተውላለን። ከዛ ምንም የማያውቁ ሰዎች መጥተው ሲሰሩ አንተ ቁመህ ስታይ ቃላ ሲሳሳቱ፣ ምንም ሲሉ ዝም ብለህ ማየት በጣም ጠንካሪ ይጠቀል። ነሱ ነው የሚያስቀል ነገርን አጋጣሚ እንደገና ደግሞ የሚያስቀልድ ነው

እኔ እንደዚህ ነው ይሄ ነገር እንደዚህ ነው ነገር ያልኳው እና ዝምታ እወዳለሁ። ግን ሁለታችንም ዝምተኛ ከሆነ ገባሁ፣ የሆነ ልክ አይመጣም። እኔም የሆነ ትንሽ ዝም ካልኩኝ፣ እኔ ለምሳሌ አብረን ቆይ ብላኝ ለሁለት ሰዓት ዝም ካልኩኝ ከዛ በኋላ ከአንተ ጋር ያለኝ ፋይል ዘግቼ አረገበ ስለ እኔ ምናምን ደምድ ቁጭ ብያለሁ። ስቴ ብቻዬን ማቀት ብቻዬን በቃ ቤስት ፍሬንድ ምናምን ብለህ አብረህ ትቀመጥና ዝም ትባባላለህ። የሆነ ጊዜ በቃ ከጓደኛዬ ጋር አስታውሳለሁ። በጣም ወዳ ጓደኛ ነበር። ከክላስ ስንመለስ ዝም እያለ የምመለስ ጀመር። አናወራም ፋጎ ሶስት ቀን ምናምን እንደዚያ ሆኑ። በአራተኛው ቀን ሌላ ወይ እኔ በሂደት ነው እንደዚህ አይነት ስለሆንኩት፣ ለራሴም ይገርመኛል መችና እንዴት እንደተቀየርኩ እንደዚህ አይነት ሰው አለም በኩ አሁንም ጉፈት አላለም። አንዳንዴ ስራ ቦታ ምናምን እንደውም ሳዝግ ምናምን በቃ ቁም ነገረኛ ማለመስላቸው አንዳንድ ሰዎች እንደውም አ በዛኛው ወይ ብቻ የሚያቁኝ ሳዝግ ስቀልድ ምናምን ብቻ የሚያቁኝ ሰዎች የሆነ ሲሪየስ ሰሆን ስናድድ ምናምን ቢያዩኝ እንደዚህ አይነት ሰው ነህ እንደው የሚሉኝ ይመስለኛል። ግን ደግሞ ሞሮፍ እንዳልሽው አሁን ዝምተኛው እኛለ እና በፕሮሰስ የሚሆንኩት በፊት በጣም አዝግ ነበርኩ። ስፔሻሊ ኤሌመንተሪ ስማር ምናምን የምር ንምላቸው ኤሌመንተሪ ስማር ስንወጣ ከክላስ ጀማ እንደዚ የሀገር ተማሪ ከቦኝ እንደ ሰባኪ መሀል ላይ ቆሜ እለፈልፍ ነበር። በቁም ነገር ከቦያዊ ነበር ይ እለፈልፋለ። አስተማሪዎቻችንን የአክቲንግ እንትን ያደረብኝ ልክፍት የዛኔ ነው። ኢሚቴት አድረግ ነበር በጣም በድምፃቸው በአነጋገራቸው ባረማመዳቸው ምናምን ኢሚቴት እያደረኩኝ በቃ ያፍታታቸዋል ያው ጊዜ ቃሉ ከቦኝ እሺ ባሪ የሚደክመኝ አይመስላቸውም ተለቀነ ወደ ቤት ተማሪ እና በጣም ኢሚቴት አደርግ አዝግ ነበር በጣም ቀልድ ነበር ምናምን ነገር ዲክሽን ምናምን የተለያየ አካባቢ አዝግ ነበር ብቻ በጣም አዝግ ነበርኩኝ እቤት ውስጥ ግን ጆቹን ወረኛ ነበር አዘጋለሁ ምናምን። ከዛ ከፍ እያልኩም ስመጣ ምናምን ክበብ ላይ ምናምን መስራት ስጀምርም ጥሩ ኢንተራክሽን ነበረኝ። ከሆነ ጊዜ በኋላ ይመስለኛል ከሰከንዳሪ ምናምን ጀምሮ መሰለኝ የተቀየርኩ ከመጠት ዝምተኛ ክላስ ውስጥ ምናምን የማላወራው ክላስ ውስጥ የማልታወቀው ልጅ ሆንኩ። ጀርበኩ ብዬ ምናምን የምመሳሰጠው ልጅ ሆንኩኝ ምናምን። ከዛ ይልቅ እንደውም በሙዚቃው እንትን እያልኩ መጣሁ ኢምፕሩቭ ዝፈን ምናምን እያሉኝ ሰዎች ማውራት ጀመርኩኝ። ምናምን ክላስ ና ምናምን ጀመረ እንጂ ዘመለኛ ጀመሩ ከጀርባ በቃ ቤስት ከምላቸው ወደ ዋናው ነጥብ ስንመለስ ግን ከቤስት ፍሬንዶቹ ጋር ብቻ የሚያወራው አይነት ልጅ አደለ። ያ ስራ ቦታ ማለት ከሁሉም ጋር ተግባቢ ነው። አሁንም አበላሻቹ። ወደ ኢንዱስትሪ መጡ እና

የሆነ ጓደኛ ነበር። አዝግ ልጅ ነው እና ብዙ ጊዜ በራሱ ነው የሚያዝገው፣ ራሱ ላይ ነው የሚያዝገው። እና ምን አለ ጥቁር ነው ልጅና ጥቁር ነው እኔ ስወለድ አለ እናቴ ሰው መጣ ነው የሀገር

ቀይ ምነት ሀገራ በ ልያቸው ነገር ተደረግ ሬድ ፍላጊ ዲስሪስፔክት ይመስለኛል። ለሁለቱም አዎ፣ ማለት ፍሬንድሽፕ ላይ ብዙ ሬድ ፍላጎች አለ። እኔ በእንትን አምናለሁ በሊሚቴሽን አምናለሁ። ማለት ጓደኛ ማወቅ ያለበት ነገር አለ፣ ስለ እኔ ጓደኛ ከእኔ ጋር ማውራት ያለበት ወይ አለ በዙሪያ ያሉትን ሰዎች ደግሞ የሚያወራበት መንገድ አለ። ገባሽ እኔም ብቻ አይደለም ቤተሰቦች ምናምን በዙሪያ ያሉትን ሰዎች ማውራት ያለበት እና መቅረብ ያለበት ልክ አለ። በቃ ያንን ማለፍ የለበትም ብዬ አስባለሁ። ጓደኛ ሪሌሽንሽፕ ላይ ደግሞ ዋናው ነገር ዲስሪስፔክት ነው። ዲስሪስፔክት በጭራሽ መደረግ አልፈለግም። ማለት ልክም አይደለም። ማንኛውም ሰው ያንን እንትን ማለፍ የለበትም። ምክንያቱም እዛ ሌቭል ላይ ከደረስ ነገሮችን ማስተካከል ከባድ ነው የሚሆነው። ተነጋግረሽን ፊክስ ማድረግ ምናምን እየከበደች ነው የሚመጣው። መሬት ፍላሽ ጋር ከደረስ ተነጋግሮ መፍታት ምናምን እየከበደ ይመጣል። ያሉ ነገሮች እያራራቁሽ ነው የሚሄዱት። ለእኔ ንት ነው። ምክንያቱም ሰው ሲያከብርሽ ነው ኤቭሪቲንግ የሚወድሽም፣ ለስሜትሽ የሚጠነቀቀው ከንጂ ጋር ለመቆየት ዋጋ የሚከፍለው ሲያከብርሽ ነው። ያስገባሽ ካላከበረሽ ኤቭሪቲንግ ኬርለስ ሆነ ያደርገዋል፣ ታመጣለች፣ ምን ያመጣል፣ ማን ያገባኝ ብሎ ኤቭሪቲንግ ያደርገዋል። ዝም ብሎ ያ ነገር ደግሞ ቅራኔውን እያሰፋው፣ እያሰፋው፣ እያሰፋው ፋይናሊ ያለሽን ግንኙነት ያጠፋው ይችላል። ሬድ ፍላንጌ እኔ ጥያቄዎችን ጨረስኩ። ጥያቄ ትወዳለ እኔ ፓወር የሆነ ሰው ቢነግረኝ ያ ሰው ማን ነው የሚለውን አይለው ጀመረ። ከዛ እኔ ከዛ ሰው በላይ አውቀዋለሁ። ዳግም ብ ማስበው አይነት ሰው ከሆነ እሱ ከሆነ ስለአንተ የነገረኝ በቃላቅን እኔ ነበርኩኝ። እኔ ግልጽ ነኝ እንደምታውቀው፣ እኔ ነበርኩኝ ተገላልጬ እንዲግልጹ የነበረው። ያ ሰው በጣም ድብቅ ሰው ነበር፣ ቁጥብ ነበር፣ ራሱን ሲቆጥብ ነበር። ስለዚህ አያስፈልግም። ከአንድ ወገን ብቻ አይጸናም። ምንም ይፈጠር ከዛ ሰው ከሰማት ኖርማል ማለት ኖርማል የማይሆኑ ነገሮች አሉ ማለት አይ

ማለያግናአንዳንዶች እንግዲህ በቃ እንወዳቸዋለን። እንግዲህ በዚህ መልኩ ዳግምን ግልጽ አድርጌ የላችኋለሁ። ሌላ አንድ ጠይቀው የምፈልጉት ነገር ካለም በውስጥ ላኩልኝ። አጠረጋቅሚ እንደዚህ በርከት አድርጌ ጠይቅላችኋለሁ። አንዴ በጣም ወዳቸዋለሁ።